ደም ቤትም ሆናችሁ የትኛውን ቦታ ሆናችሁ ይህንን ነገር ከመጠቀም ተቆጠቡ ማለት ነው። ወላሂ ይህች ልጅ ላይ የደረሰው ነገር እናንተ ላይ እንዳይደርስ በጣም ነው የምታሳዝነው። ብዙዎቻችን እንጠቀመዋለን። እኔ ራሱ ጠቀመው ነበረ። አሁን ግን ቆሻሻ ውስጥ ነው የጨመርኩት ማለት ነው። ከራሴ የሚብስ ነገር የለም ወላሂ ነው የምላችሁ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴናችሁ? ሰላም ናችሁን? እኔ ጋ ሁሉ ሰላም ነው። አላስብኖታላ ከእንደዚህ አይነት ተጋና ውጥቶ ከመቅረት አላህ ይጠብቀን፣ ሀገራችንም ሰላም አድርግልን። ያልኩ እንደተለመደው አዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ መዳም ቤት ሆናችሁ ይህን ነገር የምትጠቀሙ ከሆነ እባካችሁ አቁሙት ማለት ነው። ብዙዎቻችን ስራ ለመስራትና ህመሙ እንዲቆመልን ብለን አብዛኞቻችን እንጠቀመዋለን። እኔ መቃቸው ብዙ ልጆች ቅጥ ይጠቀሙታል፣ እኔም ደግሞ እጠቀመዋለሁ ማለት ነው። ግን ዛሬ ግን ቆሻሻ ውስጥ ጨምሬዋለሁ። እሱ ምንድነው እዚህ ጋር በፎቶ የምታዩት እባካችሁ አቁሙት ማለት ነው። ወላሂ ነው እምላችሁ፣ አላህ ምስክሬ ነው። እውነተኛ ነገር ነው ይዤላችሁ የመጣሁት ማለት ነው። እና ቁስሉን እዚህ ጋር አውጥቼ እንደዚህ በፎቶ ማሳየት አልፈልግም እና ዩቱብ ቪዲዮን ይደልተዋል። ገባችሁ? ዛሬ ማለት ነው እኔ የምታቋት እኔ ጋር የሚሰሩ ሁለት ፊልፒኒዎች አሉ። አንደኛዋ እህቷ ላይ ነው የደረሰባት ማለት ነው ገብታችል። ስለሚያማት አሁን ታውቃላችሁ፣ የወሩ ይመጣብናል፣ ሁላችንም ሲመጣ ደግሞ በጣም የሚያሰቃየን ህመሙ በጣም የሚበረታባቸው አሉ። እኔም ከነዛ ውስጥ አንዷ ነኝ። እንዲሁም ደግሞ እሱ ሲመጣባቸው ደግሞ ማያማቸውም አሉ። ግን ስራ ስለሚበዛብንና ጉልበታችን ስለደከመ አብዛኞቻችን እርግጠኛ ነኝ የወር አበባ ሲመጣባችሁ ማትት ማትታመሙ አላችሁ ብዬ አላስብም። ለምን እኔ በፊት ገና ሳላገባ በፊት እንደመጣው አያመኝም ነበረ፣ ሀገር ሆኜ አላውቀውም ነበር። እዚህ ከመጣው በኋላ ነውና ወላሂ ከጊዜ በኋላ እየደከምኩ መሰለኝ ጉልበቴ እየደከመ ሲመጣ ይመስለኛል። ምንድን ነው በቃ ሂመሙ በጣም በዛ ማለት ነው። በጣም ነው የሚያመኝ ብዙ ጊዜ ደግሞ ስራ ለመስራትና ወዳው ተነስቼ ምግብ ለመስራት ሲፈልግ እሱ ሲያመኝ እሱ በሚመጣ ጊዜ ሆን ብዬ የአሁን ያሳየኋችሁን ነገር ገዝቼ ነበር። እሱን የምጠቀመው ማነ ቶሎ እንዲወርድና እንዲያፈጥንልኝ እንዲያፈጥርልኝ፣ ታውቃላችሁ፣ እሱ ሲመጣ በጣም ነው የሚያሰቃየው። እና እሱን እየተጠቀመች እያለ በአጋጣሚ ፈንዲቶባት እንዳለ ተቃጥላለች ማለት ነው። አይታችሁታል፣ መግቢያ ላይ እና እዚህ ጋር ከፈለጋችሁ ፎቶውን አስገባላችኋል። እዚህ ጋር እንደምትመለከቱት ማለት ነው። ይሄ እንኳን ቃላሉ ነው፣ በአንዱ በኩል ያለው ነው። አንዱ በኩል ደግሞ ብጥስጥስ ነው ያለው ማለት ነው። አስባችሁታል እናንተ፣ እባካችሁ አቁሙት። ለምን ለራሳችን አደጋ ውስጥ ነው የሚከተል? ለምን ብላችሁ ብታስቡ። እኛ የመጠ ነው ሰርተን ለመኖር እርግጠኛ ነኝ። ያማችኋል፣ ያሰቃያችኋል። ሆኖም ግን አቁሙት ማለት ነው ከህይወታችሁና ከጤንነታችሁ የሚበልጥ ነገር አለ ብዬ አላስብም እንዲሁም ደግሞ መዳም ቤት ሆናችሁ ክሎሮክስ ፍላሽ ምናምን የምትጠቀመው እህቶች እባካችሁ ተጠንቀቁት እሱም ምን ያደርጋል መሰላችሁ ሳምፓችሁን ነው የሚበጣጥስባችሁ ማለት ነው ብዙዎቻችሁ ፍላሽ ምንድን ነው ላላችሁ እኛ በቤት ስላለቀ ፎቶን ሌላ ጊዜ ቪዲዮ ሰራበታለሁ እንሻለ እንዴት እንዴት አድርጋቸው እንደምትጠቀሙ አራቦቹ ማለት ነው አጠቃቀሙን ያቃሉ እንደሚጎዳም ያቃሉ ግን አይናገሩም እናንተ እንድትደፉና እና እንድታጥቡላቸው መጥበካቸው ሽንት ቤታቸው እንዲጸዳላቸው እንጂ የእናንተ ህመምና የእናንተ ስቃይ ጭራሽ ሆኖ አያሳስባቸውም ማለት ነው ግን አሁን ለምሳሌ ሽንት ቤቱ መሳላ አጠገብ ካለ እሱን እንደደፋችሁ ካወቁ ከቦታው ተነስተው ነው ዞር የሚሉት ለምን እንደሚጎዳና ሽታው ምን ያክል ውስጣችንን እንደሚበጣጥስብን ያውቃሉ ገባችሁ። ከጊዜ በኋላ ደግሞ እየደከምን እየደከምን ህይወታችንን እንዲያልፍም ሰበብ ይሆነናል ማለት ነው። እና መግቢያ ላይ ደግሞ ያሳየኋችሁ ነገር ወደ አሁኑ ላይ ፈነዳባችሁ ይችላል። ደግሞ መጠቀምም ግዴታም ካለባችሁ እንዴት አድርጋችሁ እንደምትጠቀሙ ልንገራችሁ። ውስጡ ላይ ንፋስ ካለ ይፈነዳል። በጣም ጠንትን ሙሉ አድርጋችሁ እንዲ ጠንትን ሀዋውን ወይም ደግሞ ንፋሱን የውስጡ ያለው ንፋሱን ሳታወጡ ውሃውን ሞልታችሁ ወደ ግጥም ስታደርጉት ይነፋል። ከዛ እናንተ ደግሞ ሆዳችሁ ላይ አድርጋችሁ ስትጫኑት ሳታውቁ ሊፈነዳባችሁ ይችላል። በአጋጣሚ ደግሞ እናንተ በተኛችሁበት ወይም ደግሞ እንቅልፍ ላይ ሆናችሁ ወይም ደግሞ ክፍላችሁን ስራ ጨርሳችሁ ገብታችሁ እሱን የምትጠቀሙ ከሆነ ሳታውቁ ላዩ ላይ ተኝታችሁበት ሊፈነዳባችሁ ይችላል ማለት ነው። እኔ ከዚህ በፊት ሳላቅ ማለት ነው። አስቡት እንግዲህ እኔ መጨረሻ ላይ ሌሊት ላይ በቃ ህመሙ በጣም ሲያሰቃየኝ ክፍሌ ሶጣ ሞልቼ እዥው መጣሁና እኔ ግን ጥሩ ነገር የምን እንደሆነ ታውቃላችሁ፣ እሽት እንትን ንፋሱን አውጥቼ ውሃ ብቻ አድርጌ ትንሽ ነው አልሞላሁትም። ለምን እንዳይፈነዳብኝ ፈርቼ ማለት ነው። ከዛ በስራ ደክም ያለው ህመም አለ በዛ ላይ፣ ከዛ ሆዴ ላይ አድርጌው ሳላስብ ተኝቻለሁ። ከዛ እኔ ኢላዩ ላይ ተኝቼበታለሁ ማለት ነው። አላ ሲያተርፈኝ ደግሞ በእንቅልፌ በጣም ሲያቃጥለኝ ደንግጬ ስነሳ ለካ እላዩ ላይ ተኝቼበት ነው። በጣም ሞቆኛል። በጣም በቃ አሊቦኛል፣ ሳየውና በኋላ ላይ አላህ አትርፎኝ ቶሎ ብዬ ነው ከውስጥ ያወጣሁት። እላዩ ላይ ተኝቼ ሆዴ ላይ ነው ያለው። እኔ ሆዴ ላይ አድርጌ ነበረ በጀርባ የተኘሁት ግን ሳላስበው ተገልብጬ እላዩ ላይ ተኝቼበት ነው ያገኘሁት እና ደግሞ ፕላስቲክ ነገር ስለሆነ ይፈነዳል ማለት ነው። መፈንዳት በቀላሉ ነው የሚፈነዳው። ደግሞ ስትጠቀሙት ስትጠቀሙት ከጊዜ በኋላ ደግሞ ወዳም ነው የሚፈነዳው፣ ማለት ነው። አንዳንዶቹ ደግሞ አሁን ለምሳሌ እንትን ራሱን ስትገዙት የሆነ እላዩ ላይ የሚለበስ ነገር አለው ፕላስቲክ ስለሆነ እንትኑ ሙቀቱ እናንተን እንዳይጎዳችሁ እላዩ ላይ የሆነ የሚያለብሱት ነገር አለ ማለት ነው። እንደ ካልሲ ነገር ነው። መግዛትም ግዴታም ካለባችሁ፣ እሱን ገዝታችሁ ውሃውን ሳትሞሉት፣ እንትኑ የውስጡን ንፋሱን አውጥታችሁ ተጠቀሙ። ከመተኛታችሁ በፊት ለትንሽ ጊዜ ማለት ነው ግን ኢላዩ ላቹ ላይ ኤን ውሃውን የፈላውን ውሃ አድርጋቹ በዛ ላይ ፕላስቲክ ነው። እንደገና ኒፋስ ውስጡ ላይ ካለ እፍን ካለ አንዳንድ ጊዜ ስትከፍቱት ራሱ ኒፋሱ ውስጡ ላይ እፍን ካለና ሙሊት ተድርጋቹ ከዘጋቹ ስትከፍቱት ራሱ ቡ ይላል። የሆነ የሚፈነዳ ነገር አለበት ማለት ነው። ውስጡ ላይ የሆነ ኒፋሱ ሲወጣ የሆነ የሚያሰማ ድምጽ አለ። ለምን እሱ ደግሞ ቢፈነዳባቹ ምን ያክል እንደሚጎዳቹ አስቡት ማለት ነውና ጥንቃቄ አድርጉ። ማንኛውም ነገር እኔ ያስተምራል ለሁሏቸ ለእህቶቼ ይጠቅማል የሚለውን ነገር ነው ይሻላችሁ የሚመጣው እና እባካችሁ ከህቷችን የሚብስ ነገር የለም አውቃለው፣ ያማል፣ በጣም ያሰቃያል፣ ግን ከጤንነታችሁ የሚበልጥ ነገር የለም ማለት ነው እና በተለይ ደግሞ ሆዳችሁ የሚያማችሁ ከሆነ የምትጠቀሙትን ነገር ልንገራችሁ። ግርፋ እና ግርፋ እንዲሁም ደግሞ ሌሞን አድርጋችሁ ጥቁር ምንድን ነው የሚባለው ፍልፍል አስወድ ወይም ብላክ ፔፐር ይሉታል በእንግሊዝኛ። በኛ ምን እንደሚባል አላቀም። እሱን አድርጋችሁ በውሃ አፍልታችሁ ማር አድርጋችሁ ጠጡ። ሙቅ ያለውን ማለት ነው። ደግሞ ቀዝቃዛ ነገር አትጠቀሙ። እንዲሁም ደግሞ ምን እንደምታደርጉ ልንገራችሁ። ወተት ካለ ቤት ውስጥ መዳም ቤት ሆናችሁ የትም ሆናችሁ ወተት ካለ ወተቱን በእንትን ኩርኩምና፣ ኩርኩም በእኛም እርድ እርድና ፍልፍል አስወድ እንዲሁም ግርፍ አድርጋችሁ ውሃውን አንተክትኩት እንዲሁም ዝንጅቢል አድርጋችሁ ወተቱን ይቅርታ ውሃውን አልኮኝን እሱን አንተክትካችሁ ከላስጥጥት አድርጉ ማለት ነው። ቀለል ነው የሚያደርግላችሁ እንትኑን የሆነ ደሙ በደንብ እንዲወርድና ውስጣችሁ ላይ እንዳይረጋ ያደርጋሉ። ደሙ ሲረጋ ነው የሚያሰቃየን። ገብታችኋል። እኔ እሱን መጠቀም ከጀመርኩ በኋላ ወላሂ ትንሽ ለውጥ አለውና አላህ ይጠብቃችሁም ያማችሁም አላህ ቀለል ያደርግላችሁ ያ ረቢ፣ ከእንደዚህ አይነት ነገር አላህ ይጠብቀን፣ ወጥቶ ከመቅረት እንዲሁም ደግሞ በሰው ሀገር ከመሰቃየት አላህ ይጠብቃችሁ። ሰላማችሁ ብዛልኝ። ወዳችኋለሁ። ቪዲዮን ላይክ ሼር አድርጉት። አመሰግናለሁ። ሀባይቢ